በመጀመሪያ በጣም ታምራላችሁ። ደስ የሚል ድንቅ ጉባኤ ነው። የቅዱሳን ጉባኤ መሀል እንደዚህ ቆሜ እግዚአብሔርን ስም እንዳመሰግን እግዚአብሔር እድል ስለሰጠኝ እጅግ አድርጌ አመሰግናለሁ እና ነብይ፣ በጣም ጌታ ኢየሱስ ዘመንን ይባርክ። አንድ የሱ ልሳሙ እሺ እኔ ያው የሆነልኝ በስክሪን ነው ጸልዬ። በአንድ ዓመት ውስጥ ሁለት ጊዜ ነው ያደግኩት እኔ ብራን ባንክ ውስጥ ብራን ባንክ ላይ ባንከር ላይ ስነሳ ከታች ነው ያደግኩትኝ። እና በአንድ ዓመት ውስጥ ሁለቴ ሁለተኛው እድገት ከሶስት ዓመት በኋላ የሚሆን እድገት ነበረ። እና በቃ እንዴት እንደሚሆን አይታወቅም። ይሄ ቦታ አይመጥናችሁም። እስቲ እያራገፋችሁ እንደዚህ ጸልዩ ቦታው አይመጥነኝም ብላችሁ የሚል አዋጅ ነበር በእግዚአብሔር ሰው የሚታወጀው ስክሪን ይዤ እኔ በቃ በእምነት ጸለይኩ ከዛ ልክ በስምንት ወሩ ሁለተኛው ፕሮሞሽን መጣ እና በጣም ገረመኝ ለራሴ በቃ ሁሌ ሄዳለሁ ላለው ግን ያው ዛሬ ነገ እያልኩ መምጣት አልቻልኩኝም ዛሬ እግዚአብሔር እድል ሰጠኝ እንደምንም ብዬ መጣሁ ማተርኒቲ ጊዜም ስላለቀ ልገባ ስለሆነ በፍጹም ምስክርነት ሳልሰጥ አልገባም ብዬ መጣሁና ሌላው ሁለተኛ ምስክርነት ስምንተኛ ወር ላይ ሆኜ ስኳር መጣብኝ፣ ፎልስ ዲያቤቲክ እና፣ በቃ የፈራችሁት አይወርሳችሁም በእናንተ ቤት ላይ ሐዘን አይሆንም የደስታ ድንኳን ይጣላል የሚል በእግዚአብሔር ሰው ይታወጅ ነበር። እኔም በእምነት ጸልይ ነበረ። ልክ እንግዲህ በቀን ስድስት መርፌ እወጋለሁ፣ ሁለት መርፌ የስኳሩን ኢንሱሊን እወጋለሁ። አራቱ ቼክ ማደርገበት ነው ስድስት መርፌና የነበረ ያሳለፍኩት ነገር ከባድ ጊዜ ነው ግን ስወልዳት ሁለት ሶስተኛ ልጅች ሁለቱ ልጆች በስቲሽ ነው እቺ ስቲሽም የለ ኦፕራሲዮንም የለ እግዚአብሔር እንደ ድንገት ጣልቃ ይገባል ተራራ የሆነባችሁ ነገር ይናዳል የሚል አዋጅ ነበር የሚታወጀው በሰዓቱ ና ለክትትል በሄድኩበት በሰላም ስቲሽ የለ ኦፕራሲዮን የለ እውነት የእኛ ጌታ እኔ ከአዛ ቤተሰብ ነው የመጣሁት። እና ለዛውም እኔ ትውልጅ ያደግኩበት ሀገር ከባድ ወደ ሀረር አካባቢ ነው። እና በጣም በቃ የሰባት የስምንት ዓመት ልጅ ከአባቱ ጋር ቁጭሎ ጫት የሚቀምበት ሀገር፣ በጣም አስከፊ ሀገር። በዛ ላይ ቤተሰቦች የአማራ ክልል ናቸው። በጣም ብዙ ስርዓት አለ። እና ስቲል ነው ጥሩ ነገር የለንም ከነሱ ጋር እየጸለይኩ ነው እግዚአብሔር እንዳያስወርሳይ?

በዚያ ላይ አስሬ ይጨምራል ይወርድ ይዋዥ ቃል በዚህ ሁኔታ ምጣ አይጠበቅም ነው ያሉት። እኔ ግን በምጥ በሰላም እስቲሽ እንኳን ሳይኖር፣ እስቲሽ እንኳን ቢኖር ከስኳሩ ጋር እንዴት ይደርቃል? ያው ሕክምና ባለሙያ ምናልባት እዚህ ትኖሩ ይሆናል። እና ቻ ጌታ ያደረገልኝ ነገር ድንቅ ነው። እዚህ መጀመሪያ ቀኔ ነው፣ በስክሪን አይቼ ነው። እግዚአብሔር መልካም ነገር አድርጎልኝ ዛሬ እድል ሰጥቶኝ እዚህ በጥቼ በቅዱሳን ጉባኤ መሀል ነው የመሰከርኩት። በበረከት ኑሪ ይሁን አለ ሆነ ተባረክ ስሜ ገላይ ገለታ ባላለው የመጣሁት ከዚህ እኮ አዲስ አበባ ነው ከሆላንድ ኤምባሲ እኔ የሆነልኝ እዚህ ቤት ከወንድሜ ባለቤት ጋር እዛ ጋር ነበር የተቀመጥነው ተሳሳ አንድ ቀን የመጣ ነው ከዛ ልጇ በጣም አስቸገረቻ ታመመችባት ዘር ዘርተን ዘይት እንወስዳለን አልኳት አይ ችግር የለውም እኮ እንወስዳለን አለች። ከዛን ትንሽ ሲጭኝ ብያ ሰጠችኝ። እግሬን እዚህ ጋር በጣም ያመኝ ነበረ፣ አብጦ በኃይለኛው መቀመጥ መቆም አልችልም። በጣም ነው የሚጠዘጠዘኝ። ከጉልበቴ ጀርባ እዚህ ጋር ትልቅ ይጢ ነው። ከዛን አንድ ጓደኛ ሕክምና ባለሙያ አቤት አለች። እባክሽን አሳኪምኝ አልኳት። ከዛን አይ ነይና ታይና ትታከሚያለሽ "ቀላል አይደለም ይሄ ስትለኝ፣ እረ ኢየሱስ ያክመኛል፣ እኔ ያስኩት ጌታ ለኔ ትልቅ ነው፣ ብዙ ነገር አድርጎልኛል አልኳት። ከሞትም አድኖኝ የለ እንደ አልኳት። ከዛን ይሻለች። መጨረሻ ላይ ዘይቱን ይዤ ሂጄ በደንብ ተቀባባ፣ ተፈወስ። አንድ እናት ደግሞ አባቴ ወታደር ነው። ተፈወስ፣ ተፈወስኩኝ፣ ጠፋ ጠፋ። ከዛን ደግሞ ዘይቱን ይዤ ትራንስፖርት የለኝም ነበር። አንድ ያሳደጉኝ እናት አባቴ ወታደር ነው። በልጅነቴ ነው ጦር ሜዳ የሞተው አስመራ ማለት። ከዛን ተሰበሩ ሲባል በጣም ነው የደነገጥኩት። ያሳደጉ እናት ቀርቶ በአዳም በጣም ነው የሚሰቡ። ከዛን የልጅ ልጆች አሉ ይዛችሁኝ ሂዱ ብዬ ሄድኩኝ። ማለት ሲሄድ ሰው ነው የሚያነሳቸው። በጣም ነው ያለቀስኩት። ብዙ ልጆች ሞተውባቸዋል። ሰው የላቸውም ሰራተኞች ነው ያላቸው። ከዛን እማ አልኳቸው እንደዚህ የሆኑ አዎ፣ እንደዚህ የሆንኩኝ። ከዛን መጀመሪያ ላይ ፈራኋቸው። በኋላ በሊሄድ ወደ አዲስ አበባ ልመጣ ስንል እንደዚህ ቦርሳይ ውስጥ ይዤ ነበር። እማ አልኳቸው ወ ዋቀዮ አተው ጀዴ እንታ ዘይቲንኩን ከኒቲ ጸላሚ ሲንፈይሳ አልኳቸው፣ ማለትም እግዚአብሔር ይሁን አለ ሆነ ይሄ ዘይት የተጸለይበት ነው፣ ይፈውሶታልና፣ ተቀቡ አልኩኝና አልጋ ላይ በተኙበት እንደዚህ ዘይቱን እጃቸው ላይ ያደረጉ። ከዛም ተቀቡ እንደገና ስደግም ያልቅብ ይሻላሉ። እማ እርሶ ተፈወሱ እንጂ እኔ ምንም አያልቅብኝም አልኳቸው። ከዛን ተቀባቡ በ15 ቀኑ ደህና ሆኖ ተነሱ። ላያችሁ፣ ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ሀሌሉያ እና ደግሞ ባለቤቴ ደግሞ ስኳር ያሟል፣ ግፊት በጌታ አይደለም። ጌታ ወደዚህ ስፍራ እንዲያመጣው እንድትጸልይልኝ ለሱ ብዬ ነው እዚህም የመጣሁት። እና እንደገና ደግሞ ቤቴ ያፈሳል። ቤት ሁለት ቦታ መኝታ እና ሳሎን ሰው ነው የሰጠኝ። በነፃ ነው የምኖረው፣ ጥገኛ ነኝ። ስለ ቤትም ጸልይ። አንተ ቃል ስታወጣ ቃል ይሰራል። አምናለሁ። በጌታ በኢየሱስ ስም የሚያሳርፍሽ ቅባት ይዘሽ እጂ፣ አሜን። በቤት ረፊ፣ አሜን። ባልሽን ወደዚህ በኢየሱስም ስም ጠርጨዋል። አሜን። ይሁን አለ ሆነ። አሜን። ክብር አምጡ ለጌታ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን።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 በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁን መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን እስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው ንሚ አካውንቶቻችን ስጦታችሁን መስጠት ትችላላችሁ።